ስቲ አንዳት ወጪ ምታደንቋት ምትወዳት ምትጠላዋት ካላችሁም ፍቅራችሁ ግለጹ። ምን ችግር አለው? እንኳን ደህና መጣሽ እህታችን በለዋት። እኔ ደግሞ ቀጥየ አሞግሳታለሁ። ሸርሸር አርጉ ደግሞ እኔ ፍቅር የለለችላሱ ርትዬ የኔ አበባ የጠዋት ጽጌረዳ የኔ ጀግናዋ የኔ ውድ እህቷ ሁልጊዜ ፍክት በይል። ያለ አንቺ ሚዲያ ማን አባቱ ለማን አባቱ ብለሽ ነው ሚዲያውን፣ ድምቅምቅ በይበት አንቺ፣ ውደቂበት አንቺ፣ በወርቅ ይነጠፍበት የሚዲያው ድምቀት፣ የሚዲያው ኦክሲጅን ሩታዬ እኮ የጀግናዋ ጀግና የሳቂታዋ ሳቂታ እርጥብ ያለባት እንደደረቀችው ሳይሆን ማለት ነው። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በእኛ እንደኮራሽ ደግሞ ለምድም ምጫን መሰማት አልፈ እኛ ብቻ ትስማ እኛ ሱና መንጉሳት ብቻ ትስማ እንፍችንገልላል። ለዛሬ ፎቶ ይበቃል። ሸውት ቀአኔ አበባ ወልደሽ ከብደሽ ደግሞ ልጅሽን በጀርባሽ አረገሽ እንደምትመጪ ተስፋ አለን። የኔ ውድ እህት የኔ ጀግናዋ የኔ ጠንካራዋ የሚዲያዋ ድምቀት ሁሉ ጊዜ ፍክት በይልኝ። እመቤት የድንግል ማርያም ደግሞ እቅፍ ድግፍ ታድርግሽ። ባለሽበት፣ ሁልጊዜ ሰላምሽን ታብዛልን። ደስታሽን እንጂ ሐዘናሽን አያሳየን። እልል አሜን በል ውሃ፣ አሜን አሜን። በኮሜንት እንኳን ታነባለች። ሩታ እያነበበች ነው። እያነበባችሁ ነው። ችግር አለው ትራስ ቀጥዬ አንድ ደቂቃ አለሽ። ትራስ ቀጥዬ አንድ ደቂቃ አለሽ። አይ ክያ ተሳስተሻል። ሁላችሁም ሙዚቃ ያላችሁ ሰላሳ ምናምን ሰዎች አላችሁ። ሁለቱም ሩታ ሚዲያ ሙሉት። በቃ ሚዲያስ ማንም እንዲታይ አታርጉ። ዳብል ሙቱት። ገሱ ላይ መስቀመጥ ምንም አይጠቅመንም። ዳብል ዳብል ሙቱት። እየሰማሁላችሁ ተነፖስተናል። መጣ ነው ሀቢብቱ አሁን ካላስ። ስለሌላ ነገር ቲያናቶ ስለ ማንም እንዳታተነፍሱ። ማንም ደግሞ ገስቶ ገብቶ ሀሳብ ሳይት እንደዚህ እንደዚህ እንዳትሉ። ዝም ብላችሁ ተጫወቱ። ሙዚቃ ክፈቱ። እሺ አለው ማሬ። ዳብል ይመታ። ሚዲያ ሩታ ና፣ ሩታ ብቻ ተያዘው

እናንተ ምንድነው? አምጥታችሁ መፖስታት ምንድነው? ስለምትወዷቸው ነው። የማንም ፎቶ እንዳታመጡ። ሩታ የምትፖስቱ ከሆነ ሩታና ሩታ ቤታችሁ መሙላት አለ። የሌላ ሰው እንዳይዘባረቅ ጥጋችሁ ያዙ። ማንም ሴተኛ አዳሪ ይሁን ማንም ጨምላቃ እንዳታመጡ። ማንም እንዲታይ አታርጉ። ራሳችሁ ተከበሩ። ሩታና ሩታ ብቻ ያዙ። አትዘቅዝቁ። አያያዙ አያስፈልግም። አስከብሯት ልጅቷ እኔ በእናንተ ኮራለሁ፣ እንደምትላቸው እናንተ ደግሞ አስኮረዋል። ቀብረር በሉ በቃ። ማንም እንዳትሄዱ፣ ማንም አምጥታችሁ እንዳትዘቀዝቁ። አያስፈልግም፣ ማስታወቂያ አትስሩ። ሩታና ሩታ ብቻ ሚዲያውን ለቅልቁት፣ ማንም እንዳይታይ ደብልቁት። እንዲደባለቅ መሬቱ እየቀያየራችሁ ሙሉት፣ ማንም እንዳይታይ ክያነት ውጪ ማን ሚዲያውን ብቻ ተለቃለቁት በሩታ ሊለቀለቃሉ ማንም ቆርጦ እንዳያመጣ ፎቶ። ማንም እንዳትዘቀዝቁ የሩታ ቦታ ፎቶ ያለ ለሌላ ሰው የምትዘቀዝቁት የሩታ የፎታ ሙሉት፣ የሩታና የሩታ ብቻ። ማንም የሩታ እርገሽ ቤት ሽንገር ብቻ ፈትሸ ሌላ ሰው ተዘቅዝቆ ካገኘ ከኔ ጋር ነው የምትጣሉ። ማንም ሰው እንዳይዘቀዝቅ፣ አያስፈልግም። ማንም ወጥ በእናንተ እንዲፈምስ አንፈልግም። ማን እንዲፈምስ አትስጡት ቦታ። ማንም ወራዳ ማንም ወርገጠ መጥ እንዲሰለጥን አትስጡት። አለቀ። ሩታ ና ሩታ ሚዲያም ትዞ፣ እሷ ናት፣ እሷ ናት ጀግና፣ እሷ ናት ነብሯ። ሌላ ሰው አያስፈልግም። ነግሬያቸዋለሁ እኔ ሌላ ቤት የምሄድ አለሁ። አንድ ሰው ዘብዝቆ እንዳዳይ፣ ማንም ደግሞ ቪዲዮ ቆርጦ እንዳያመጣ አያስፈልግም። ማስታወቂያ አትስሩ። የምትሰሙ ከሆነ እውነት ሩታ በእናንተ እንደምትኮራ አርጉ። እኔ ለእናንተ ይዤ ነው የምኮራው ብላለች አይደል? በቃ እሷ እንዳረገችው እንደተፈለገችው አርጉላል።

ተረጋጊ ክያ ማለት ነው። እዚህ ላይ አሁን ሰላሳ ስድስት ሰው አላችሁ። እውነት ሩታን ከልብ የምትወድ ከሆነ ሩታ አልፈለግም ብላ የጣለችው ነገር እያመጣችሁ በአሽሙር ሆነ በጽሁፍ ሆነ በማይሆን ቦታ ላይ አብዛቸው በቤታችሁ አት ፖስቱ አስፈላጊ ስላልሆነ በምንም ነገር በቤታቸው አታስገቡ። ምክንያቱ እነሱ የምትፖስቱለት ሩታን ፖስቷት ከቻላችሁ እውነት ከልባችሁ የምትወዳት ከሆነ እሩታ የጠላችሁ ነገር እናንተም ጥሉት። እሩታም አትፈልገው ነገር እናንተ አታድርጉ። ምክንያቱም የሩታን ፎቶ አድርጋችሁ እነዛ በአሽሙራ የምታችሁ መኮስት ትክክል አይደለም። መስታወቂያ ነው የምትሰሩላቸው አላችሁ። እርገት ነው የሚፈልጉት፣ እርገት ነው የሚያገኙት። ስለዚህ እንዲ አታርጉ። እሩታና ሩታን ብቻ ኮሱቱ እሺ። ማንም ሰው አታስገቡ በቤታችሁ። እኔ ዞራለሁ፣ ማርያምን ወጥቼ ዞራለ። አንድ ሰው የሩታን ፎቶ አድርጎ እነሱን አምጥቶ ዛሬ በቤቱ ከኮሰተ በእኔ ቤት በክያ ቤት በማንም ሰው ቤት ብሎክ እናደርጋለን። አንፈልግም እንደዚህ መልከሰከስ ሰው አንፈልግም። ካላስ ሶስት አራት ሰው በቂ ነው። ሰው በበዛ አይደለም፣ ከልብ መውደድና ንጹህ ሰው በቂ ነው። ዝም ብሎ ማስመሰል አይደለም። ሰው ስትወድ ድማ ከልባችሁ ነው። እያስመሰላችሁ ሰው አትውደዱ፣ ወይ ድማ እንደ እንትን አትከለባበጡ። በቃ ሩታን ከፈለጋችሁ ሩታን ብቻ ይዛችሁ ሂዱ። አብርሃም አልፈልግም በካላስ ተለያየን እስካሉ ድረስ እናንተ እዚህ ላይ በአሽሙራ መታችሁ፣ ፖስተታችሁ፣ ዘቀዘቃችሁ፣ በጽሁፍ አረጋችሁ፣ ምን አደረገቻችሁ? ምንድን መፍትሄ የምሚያጣው ነሩታ። እነሱ ግን እድገት ነው የሚያገኘው። ምን አድርጎ ነው ብሎ ሄዶ እንድታይ፣ ምን አድርጋ ነው ብሎ እንድትታይ፣ ቢዋ ከፍ እንዲልላት፣ ላይፋ ከፍ እንዲልላት ነው የምታደረጉት። ስለዚህ እናንተ ባታመጡት ቆርጣችሁ ማንም ሰው ኢትዮፕ ሄዶ እነሱ ላይ አይችልም። እናንተ እዚያ ስታሽቃብጡ ግን የቱባቸው የታያል ከፍ ይላል። እነሱ የምፈልጉት ቢው ነው የምፈልጉት ላይክ ነው። የሚፈልጉት እይታ እስከሆነ ድረስ ይህንን ደግሞ እናንተ እየሰራችሁ ነው ያላችሁት። ስለዚህ ሩታን እስከወደዳችሁ ድረስ አትሄዱ፣ ገስት ላይ ገብታችሁም ስለነሱ አታብሩ፣ ከቻላችሁ ማለት ነው። ሩታን ከልብ ከወደዳችሁ ይህን አድርጉ። በቃ ካላስ ሩታን ነው ሩታን ይዛችሁ ቀጥ ብላችሁ የሚሄድ አዎ ማለት ነው። እኔም ደግሞ ተናድጌን እዚህ ገባሁ ማለት ነው። እንዴ፣ እኛ ልጆች ማለት ነው ምን ሆናችሁ ነው? ለምንድ ነው የምታመጡት?